ቤተሰቦች ሀይሜን ያቆረው ሳሌ ታወቀ። ማንነቱን ነግራቸዋለሁ። በመጀመሪያ ግን እስኪዩት የሰርጉ ድባብ ደስ አይልም፣ እንዴት እንደሚያምር ሃይሚዬ የእኔ ቁጥብ ሴት የኔ ጨዋ ከሴቶች መሃል ሆና በዛ በሚያምረው ጥርሷ ፈገግ እያለች፣ ቡራ ደግሞ እዚህ ጋ የቀወጠው ነው። ቤተሰቦች እየምርላቸዋለሁ ሳየው እንዴት ደስ እንዳለኝ። በነገራችን ላይ የሰርጉ ሙሉ ቪዲዮ በመለኛው ወይም በመላኩ የዩቱብ ቻናል ይለቀቃል። ቤተሰቦች የራሱ ተናግሯል፣ ትናንትና ቲቶክ ላይ ሊቭ ላይ ነበርና በእኔ ቻናል ላይ ለቅቀዋለሁ ብሏል። የሆነ ልጅ ነው እዛው ሰርጉን የታደመ ልጅ ነው የተወሰነ ቪዲዮ የለቀቀው የሰርጉን ቪዲዮ። በዛ ላይ ደግሞ ሀይሚን ያቆረሳል ልጅ እጅ ከፍንጅ ለቀም አርገን ይዘነዋል። ሰምታችኋል። እና ቤተሰቦች በመጀመሪያ ሀይሚዬ ኢንስቴግራሟ ላይ አዲስ ነገር ዳውንሎድ አርጋለች፣ ወይም ስቶሪዋ ላይ ፖስት አርጋለች። ፑራም ደግሞ ያን ነገር ተጋርቶታል፣ እሱም ደግሞ ስለናት ነው ቤተሰቦች ሳየው ማለት ፎቶቸውን ሳየው እንደገና ደግሞ የዛ ፖስት አረገችው ላይ የተናገረውን ሰውዬ የተናገረውን ነገር ስሰማ የምር በጣም ነበረ። አንደኛ ለሀይሚ ደስ አለኝ፣ ማለት ፎቶን ያደረገችው የሙሽዬን፣ የራሷን፣ የቡራን ምናምን በቃ አቀናብራ ፖስት ያደረገችው። ሁለተኛ ደግሞ እናት ማለት የድምስር ናት፣ መከበር አለባት፣ መንከባከብ አለብን። በቃ ምርጥ መልእክት ነበረ። ሀይሚዬ እናመሰግናለን። ቡራም ደግሞ ስስኮኑ ናት እናቱና ሀይሚዬ ፖስት አድርጋ ቡራ ደግሞ ተጋርቶታል፣ ወደ ራሱ ፖስት አድርጎታል ማለት ነው። ደስ ብሎኛል ያን ነገር ሳይ ሌላው ደግሞ ስለ ጉርሻ መቼም ልጁ ማን ነው እያላችሁ እየጠበቃችሁ ቤተሰቦች፣ በነገራችን ላይ ማለት ነው የጋሽዬን ወዳትዬ ሳልቀደም ልቅደም ነው ቡራ ያደረገው ነገር ና ለማን ነው ሀይሚየን እንዳያችኋት ከሴቶች ከትልልቅ ሴቶች መሀል ሆና ፈገግ እያለች ነው ሰርጉን ያሳለፈችው እኔ በነገራችን ላይ እየጠበቅኩ ነበረ ያጎርሳ ልጅማ ማን ነው የሚለውን የሰርጉን ቪዲዮ በጣም በስጠባበቅ የነበረው ግን ትናንትና ሳይው ደስ አለኝ ሌላው ደግሞ ሙሉ ይለቀቃል በመለኛው የዩቱብ ቻናል ማለት ነው ትናንት በሰራው ቪዲዮ ላይ በጣም ብዙዎቻችሁ ማለት ነው ምንድን ነው ጉርሻ ታዲያ ምን ችግር አለው ቡራም እኮ ሳያቃት ሀይሚን አጉርሷታል እያላችሁ ኮሜንት አድርጋችሁልኛል እውነት ለመናገር እኔ ሀይሚንና ቡራን ለቀም ማድረግ ያስኳቸው ቆራረሱ ነው። እሺ ብዙዎች ደግሞ ከዛ በፊትም ይተዋወቃሉ እያላችሁ ነበር። ግን እኛ በደንብ ያወቅናቸው ፎቶቸውን ማቀናበር የጀመር ነው ሙቤጋ ለኢድ በዓል እና ለአብርሽ ሰናሩታ ቀለበት ላይ ሲጎራረሱ ከዛ በኋላ ነው እኛ ለቀም አርገን ሶሻል ሚዲያ ላይ በደንብ የያዝ ናቸው። ከዛ በኋላ ሀይሚ ምናለች የሆነ ቃለ መጠየቅ ቀርባ ማለት ነው አንቺና ቡራ በጣም እየታማችሁ ነው፣ እንዴት ነው ምናምን በደንብ ትታዋወቃላችሁ? የተብላ ስትጠየቅ እሱ ልጅ እኔ በደንብ መታወቅ እፈልጋለሁ ብላ መልስ የሰጠችው ማለት ነው ካልተሳሳተው እዩ ቻናል ላይ ይመስለኛል ቃለ መጠየቅ ሲደረግላት የነበረው። ከዛ በኋላ ዊናና ሙቤ አይደል? አዎ፣ ቡራንና ሀይሚን በደንብ እንዲግባቡ መታወቅ እኮ ሊተዋወቁ ይችላሉ። ግን መታወቅ ስላችሁ ሀይላይን ስትታያዩ ይሄ መታወቅ አይደለም። በደንብ እንድትግባቡ ሰው ነው ያቀራረባቸው። ቡራና ዊና ማነው፣ ሶሪ፣ ሙቤና ዊና። ከዛ በፊት እንዳላችሁት ሀይሚና ቡራ ተጎራርሰዋል። መቆራረስ ባህላችን ነው፣ ምንም ችግር የለውም። ቡራ ግን እኔ ማለት ነው ቪዲዮውን ሳይ በጣም ነው ሳኩት። ለካ ቡራ ሳልቅ ቀደም ልቅደም ነው እኔ እኮ ያየው ነበረ። ሙሽሮቹን፣ ሚዜዎቹን ለማክሮስ ደፋ ቀና እያልክ ቡራ ማለት ነው ምን አስበህ ነው? ጉርሻው ደግሞ በትንሹ ብታረግላችሁ በዛ እያሉ ሁሉም ማረ ጉርሻው በዛ። በነገራችን ላይ ጉርሻ እና ፍቅር ሲያጨናነቅ ይባላል ያገራችን ተረት አይደል? ቤተሰቦቼ እና ሁላችሁ መጀብ አይሚን ያጎረሳለች ታወቀ ስላችሁ እየጠበቃችሁ አይመስለኝም። አይደለም ምክንያቱም አንደኛ ጉርሻ የታወቀ ነው፣ ባህላችን ነው። ሁለተኛ ነገር ደግሞ ቡራ ራሱ የመጣበት ማለት ይሄ ፕራንክ ወይንም ስራ ነው። ቤተሰቦቼ ግን ስራውን ማን ነው ፕራንኩን ማን ያቀናበረው ነው? ሶስት ሰዎች አሉ። አንድ ቡራ ነው፣ ወይ ደግሞ ሀይሚናት ወይ ደግሞ ፍፄ ፍፄ ትናንትና ሀሰንን ፕራንክ ሲያደርግ ማለት ነው። ሰሞኑን ፕራንክ አርግ የሚል መንፈስ ይዞኛል፣ ሁሉንም እየዞረ ፕራንክ የማድረግ መንፈስ ይዞኛል እያለ ነበር። ስለዚህ ልጁን ያቀናበረው ፍፄ ይመስላችኋል ቤተሰቦች። ምክንያቱም ፍፄ ከሀይሜ ጎን ነው፣ ለሀይሜ ጠበቃ ነው። ለቡራና ለሀይሜና ና እሱ ጎን ቁጭ ብሎ የሆነ ሰው የሆነ ሰንበዴ መጥቶ ዝም ብሎ የሚያጎርሳት ሌላ አክት ምናምን የሚያሳያ ከሆነ አይለቅም፣ በቦክስ አፍንጫውን ብሎ ነው የሚጥለው። እንዴ በሀይሜ ቀልድ የለም አደለም። ሀይሚ ደግሞ የኔ ቁጥብ ሲጀመር እኮ ልታይ ልታይ እራሱ አላለችም። ከትልልቅ ሴቶች መሃል ቁጭ ብላ ኦር ደግሞ ፈገግ ስትናየዋት የኔ ፈገግታ። እና ቤተሰቦች ጉርሻ ኖርማል ሆኖ ሳለ ቡራን ያናደደው ነገር ምንድነው ካላችሁ፣ አንደኛ የሆነ ሰው ለብራንክ የተዘጋጀ ነገር ነው ማለት፣ ወይ ቡራን ያዘጋጀው ወይ ደግሞ ሀይምዬ ኦር ፌጼ ከሶስቱ አንዳቸው ናቸው። እንግዲህ መጨረሻውን ታያላችሁ፣ እናያለን አብረን። ገቧቸዋ ቤተሰቦች ና ማንም ያዘጋጀው ማንም፣ እኔ ጉርሻ ኖርማል ነው ለእኔ ብዬ የማስበው ስላችሁ። የማይወድ ሰው አለ። እኔ አልወድም፣ ለምሳሌ ሰው ሲያጎርሰኝ አልወድም። እንዲያው ሸሚዞ እንኳን ብቀበለው ያጎረሰኝን ጉርሻ አንድ ሰዓት ይፈጅብኛል ለማወጥ። በቃ ይሄ ተፈጥሮ ነው፣ እኔ ውስጤ አይቀበልም፣ እና ለዛም ጭምር ነው። ሌላ ደግሞ ቡራ ሀይምዬን ስታጎርስ ኩኖኛ ለቀማ አርገን የያዝነ ሶሻል ሚዲያ ላይ ከዛ በፊት ይተዋወቃሉ አይተዋወቁም፣ ሌላ ጉዳይ ነው። መታወቅ ሳይሆን መግባባት ማለት በአይናቸው ያያችሁ ሰው ብቻ ያው ተዋወቃችሁት አይደለም የሚባለው አይደለም። መግባባት እንዲግባቡ ያደረገው ያ ጎርሻ ነው። ሲያ ጎርሻት ለቀም አድርገን እኛ ፎቷቸውን ስናቀናብር ግፋ በለው ያዝ በለው ስንል ከዛ በኋላ ነው በደንብ ተዋውቀው፣ እንደዚህ ቪዲዮ ለመስራት ኮንታክታቸው እንደዚህ ጥብቅ ብሎ ወደ ፍቅር አለም የተቀየረው ከዛ በኋላ ነው። ቤተሰቦችና፣ በጣም ጎበዝ ናቸው። የጨረቃ ፋሚሊዎች ማለት ታስታውሳላችሁ። እና እዚህ ጋር ደግሞ አንዳንድ ሰዎች አሁንም የተሰዳደቡ ሰዎች አላችሁ። ምን ታርጋችሁ? ሀይሚዬ እንዴ ሀይሚ ከባንዱ እንድትርገ እንዴ መስሄደ ሲጀመር እንዲ አትሄድምም አልሄደችምም፣ አለቀ። የሴቶች በላይ የኔ ጀግና ማለት ነው። እና ቡራ ደግሞ እንግዲህ ሲያጎርስ ነበር፣ ወይንም ደግሞ መጀመሪያ ሀይሚ ከምትይዘይ ብሎ ነው እሱ መጀመሪያ አስቀድሞ ይሄን ስራ የሰራው ይመስለኛል። ምክንያቱም ሀይሜን ብትሆን ፕራንክ ታደርገው ነበር። ለምን እነሱ ስታጎርስ ነበር ለምን እኔ መታላጎርስ ገኝ የሚል ነገር አንስታ ፕራንክ ልታደርገው ትችል ነበር። ስለዚህ ወይ ከሁለት አንዳቸው ናቸው ብቻ መሆን ያለባቸው፣ ወይ ፍጼ ነው፣ ወይ ቡራ ነው። ቡራ ሳትቀድመ ልግደን ብሎ ነው። ኦር ደግሞ ፍፄ ነው ይሄን ነገር ያዘጋጀው ብዬ ተስፋ አረጋለሁ። የሙሽሪት ዘመድ ምናምን አንዱን ጎተት ታደርገው አጉርሳት ምናምን በቃ እንዴት ነው የቡራ ቴንሽን እንዲሰረቅ ያደረገው ነገር ሊሆን ይችላል። ብቻ በአጠቃላይ ሁሉም ማለት ይችላላችሁ። ቤተሰቦች ሰርጉ ላይ ቀውጠውታል፣ በቃ ጨፍረዋል። እንዴት ነው ደስ የሚል ሰርግ የሆነ ዩቱበሮችም የሆነ የቡራ ጓደኞች ማለት ትችላላችሁ። ሁሉም ስብስብስብ ብለው የተገኙበት ሰርጉን ያደመቁበት። ኦማይ ጋድ እንዴት ደስ እንደሚል ጭፈሮ ምናምንና ሙሉም ማምጣት አልፈለግኩም። ሰው ቻናል ላይ የተለቀቀ ቪዲዮ ነው። እኔ ጋር ደግሞ ሳመጣው በጣም ብዙ ልጆች በነገራችን ላይ ተቀባብለውታል፣ ግን ዩቲዩብ አይፈቅድም በነገራችን ላይ እና መለኛው ላይ ሙሉ ቪዲዮ ሲለቀቅ አብረን እንገናዩ ቤተሰቦች። እያንዳንዷን ብጥር እንጥር አድርገን ነው የምናየው። ምንም አያልፈንም። ገባቸው አደለን? እና ያጎረሰው ልጅ ታወቀ ያልኩት ኖርማሊ ያው እኔ ጓጉቺ ስለነበር ነው። ሰርጉ ላይ ሙሉ ቪዲዮ ሲለቀቅ ሀይሚ ማለት ከማን ጋር እንደነበረች ማየትን ፈልጌ ነው። ቡራ አለም እንደዛ ላይ የሚለውን ነገር ለማጣራት ፈልጌ ነበረ። ሃይሚ የቃ ምንም አይነት ጥፋት የለም ቤተሰብ